ንሳ ሳይገቡ ታሪክን ቀያሪ ይባላል። ንሳ አባት ሳያበጁ እንደ ቃሉ ለመመላለስ ለመጓዝ ሳይዘጋጁ ታሪክን ቀያሪ ይባላል። ያልተቀየረ ታሪክ ይዞ ነውር አይደለም። ሰው በሚያውቀው ድህነታችሁ ቢለወጥላችሁ ኃጢአታችሁ ተለውጦላችኋል። ድህነታችሁ ሲፈቅላችሁ በደላችሁ ተሰርዮላችኋል። የባንክ ዳ ሲፋቅላችሁ ሲቀደድላችሁ የዕዳ ደብዳቤ የኃጢአታችሁ በፍዳ ያሲዘው የኃጢአት ደብዳቤ ጠፍቶላችኋል፣ ጠፍቶልናል። ዲያብሎስ የሚያቆመው ምስክር የለብንም። ፍርድ ቤት ላይማ የሐሰት ምስክርም ቢሆን ገዝተን ፋይሉን ልናዘጋው እንችላለን። ግን በዲያብሎስ በኩል የሚመዘብዝብንን የኃጢአት ዶሴ ማዘጋት ሳንችል ታሪክን ቀያሪ ይባላል። ከኃጢአት የሚበልጥ ምንም አይነት በሽታ የለም። እንደው ሰው ጤነኛ ነኝ ይላል። የኃጢአት በሽታ እንዳለበት ረስቶ ማለት ነው። ንስሐ ሳይገባኮ ነው። ለዚያው እግሩ ከሚያነክስ ሰው ልቡ የሚያነክስ ሰው አይብስም? ይብሳል። ቂመኛ በቀለኛ ሰው አይብስም እንዴ? ከመልከ ጥፉ ሰው ልቡ የቆሸሸበት ሰው ይብሳል፣ አዳፋ ልብስ ከለበሰ ሰው። ይህንን እንኳን ያነጻል እግዚአብሔር፣ ይህንንም ይፈውሳል። ስለዚህ ወገኖቼ፣ ዛሬ እግዚአብሔር እንደው ለሳራ ልጅን ሰጥቶ የባረካት እኛንም ከኃጢአት ሁሉ ነፃ አድርጎም በእውነት አሁን ይሄ ሊድን ነው ተብሎ ተስፋ የተቆረጠብን ልንሆን እንችላለን። ታሪኬን ቀያሪ ማለት ግን ምን ማለት እንደሆነ ገብቷችኋል። ታሪኬን ቀያሪ ማለት ድህነታችንን በባለጠግነት ሲተካው እንዳይመስላችሁ አሮጌ ልብሳችሁን በአዲስ ሲተካው አይደለም። ታሪኬን ቀያሪ ብላችሁ መዘመር ያለባችሁ እኔ በእውነት እንደ ክርስቲያን ነው ማሰብ ያለባችሁ። ክርስቲያን ታሪክ የተቀየረ የሚለው ከኃጢአት ወደ ጽድቅ ሲመጣ ነው። ክርስቲያን ታሪክ የተቀየረ የሚለው እግዚአብሔርን ወደ ማወቅ ሲሸጋገር ነው። የጳውሎስ ታሪክ የተቀየረው ከአሳዳጅነት ወደ ሐዋርያነት ሲመለስ ነው። ልብ በሉ። የጴጥሮስ ታሪክ የተቀየረው አልቅሶ፣ ጽኑ ለቅሶ፣ መራራ ለቅሶ አልቅሶ የኃጢአቱ ይቅር ሲባል ነው። የማርያም መግደላዊት ታሪክ የተቀየረው ሽቱን ሰብራ በጌታ እግር ላይ አፍስሳ በእንባዋ ኃጢአቷ ከታበሰላት በኋላ ነው። የመጻጉ ታሪክ የተቀየረው መቼ ነው? ስፈወስ አይደለም፣ ለሌላ ጢአት ነው። እንዲያውም ተላልፎ የተሰጠው ታሪኩ አልተቀየረም። ታሪካቸው በባለጠግነት የተቀየረ መስሏቸው የሚደክሙ ሰዎች አሉ እ ባለፀጎች ስላደረጋችሁ ብቻ ታሪክ ንቀያሪ ብላችሁ እንዳታስቡ እግዚአብሔርን በእውነት ምክንያቱም እግዚአብሔርን ያመልክ ነው፣ ሆዳችንን እንዲሞላ አይደለም። ክርስቲያን የሆነው ነጭ ልብስ ለመልበስ አይደለም። ክርስቲያኖች ክርስቲያን የሆነው መንግስቱን፣ ርስቱን ለመካፈል ስለሆነ ነው። ሳይቆርቡ ታሪክ የንቀያር ያለን ብዙ ካህናት መክረዋችሁ፣ ብዙ መምህራን መልሰ አስተምረዋችሁ፣ በቃ አይመለስም ብለዋችሁ ተስፋ ቆርጣችሁ ሊሆኑ ይችላል። ግን እግዚአብሔር ልባችሁን የባረከው ቀን እንደናንተ አማኝ አይገኝም። በእውነት እንደናንተ ለጋስ አይገኝም። ምክንያቱም ፈያታዊ ዘይማንን በአንድ ቀን እንደለወጠው እናውቃለንና ነው። ከሰላሳ ዓመት በላይ የስርቆት ልምድ ያለውን ሰው በአንድ ቀን መለወጥ ይሄ ከባድ፣ ግን በእግዚአብሔር ዘንድ ደግሞ በጣም ቀላል ነው። ስለዚህ የሳራን ታሪክ የለወጠ እግዚአብሔር የእኛን ታሪክ አይለውጥም? ይለውጣል። ስለዚህ ስንመለስ ኃጢአተኞቹ ሁነን አንመለስም ማለት ነው። አንዷ እናት ግን አለች አሉ ልጄ ሞቶ አልገባም፣ አብራችሁ ቅበሩኝ አለች። ቢባል ቢባል ኋላ አንዱ የድር ሊቀመንበር ነበር። ግሪም ቢካለች ሰዓታችን እኮ ሄደ፣ ቀበሯትና፣ እንዴ ይላሉ። በይና ግቢ ስላት፣ አረ ቢጨንቀኝ ነው። የሰው ልጅ ቢጨንቀው ነው። ገሊት ቁማ ቴድም ማዘኑ አበዛ እንዲባል ጸጉር እነጫለን፣ ፊት እንበጣለን፣ ደረት እንደቃለን እንጂ የአስከሬኑ አይኑ ሳይፈስ አጽሙ ሳይፈርስ ፍርድ ቤት ለፍርድ ቤት ርስ ይገባኛል እያለ ጨርቅ፣ ብር፣ ወርቅ ላይ ሲጣላ ስንቱን ነው ሞት ሳያስብ እየነጠቀ ይቀላቀል። ስልጣንህ የፈለገ ባለስልጣን ብትሆን የፈለገ በወታደር በመኳንንት ብትከበብ ሞት በር ላይ ደርሶ ንጉስ ነው ብሎ አይመለስም። በሚገባው ገብቶ ይወስድሃል። አየነው እኮ ስንቱን፣ ስንቱ መጣ ስንቱ ሄደ፣ ስንቱ መጣ ስንቱ ሄደ። በእኛ እድሜ እንኳን ስንቱ አየን። እንደ ጊዜ ያለ እኮ አስተማሪ የለም። አለሟሾ አለሞላዋይ እነ ጃንሆይ ግቢ አልነበርሽም ወይ አለች ሙሾ አልቃሿ እኮ ናት። እውነትም እኮ አክብረኛ ዘምርልኝ ሳይሉት ጨርቁን እያነጠፈ ያነገሰ ያከበረ ሕዝብ እኮ ነው። ሌባ ሌባ እያለ ያስወጣቸው ሌባ ሌባ እያለ ሕዝቡ ምን እያለ ነው ቢሉ፣ ሌባ ሌባ እያለት ነው። ንጉሱን ሰርቃችሁበት ስትሄዱ ምን ያደርግ ታዲያ ብለው በበጎ ቀየሩትና፣ ያ የከበበ ያ የተከተለ የለም ወጥ መንግስቱን መጣ ወጣ። እስቲ ግዛርን ለነ ኔሮን ያልሆነች ለነ ታላቁ እስክንድር ለአስሩ የሮማ ቄሳሮች ያልሆነች አለም ለእኛ ትሆናለች እንዴ? ወደርንም ጠላንም እኮ በማለፍ ላይ ነን። በሉ እናንተ ሂዱ፣ እኛም ወደዚያው ነው። ወትሮም መንገደኛ ፊት እና ኋላ ነው። እየሄድን ያለን ሰዎች እኮ ነን። ማን መጣ? ስዩ አጼ ቴዎድሮስ ነው መጥቶ ሄዷል። አጼ ዮሐንስ ነው መጥቶ ሄዷል። ምኒልክ ነው መጥቶ ሄዷል። ኃይለስላሴ ነው መጥቶ ሄደዋል? የደርግ ዘመን ነው መጥቶ ሄዷል። እግዚአብሔር አምላክ እንግዲህ ሁሉንም ያውቃል። እማያልፍ ግን እማያልፍ ግን የለም። ትህትና ግን ለሰው ልጅ ገንዘቡ ነው። ምንም የለኝም ያለኝ አንተ ነህ። የበላውን እንዳልበላ ያልበላውንም እንደበላ ማድረግ ይችላል እግዚአብሔር። ይችላል አይችልም? ባለጸጋውን ድሃውን ደግሞ ባለጸጋ ያደርጋል እግዚአብሔር አይችልም? ባለጸግነት እኮ እንደማያድን አልተረዳችሁትም? እንደ በዚህ ዘመን ሀብት እንደማያተርፍ ሞት ሲመጣ እንደማያስጥል አልተረዳችሁትም? እን ስልጣን እንደማያድን አላያችሁትም? አሁን ሕይወት ሳትቀርናት የሰለቸችን ኑሮ ሳይ ቀርና የሰለችን፣ በሁሉም ነገር መከራ አጠገበናል። ሞት ጥግብ ብለናል። ሬሳ መሰብሰቡ ሰልችቶናል። ለምንድን ነው እግዚአብሔር እንዲያስጨነቀን አስባችሁ ታውቃለችሁ? ቆርሶ ማጉረስ ቀዶ ማልበሱ ይቅርና አይናችን እያየች ሰዎችን ሲገሏቸው ማዳን የማንችልበት ዘመን እንደ በጎች ሰዎች የሚታረዱበት ዘመን የሰዎች መታረድ ከበጎች መታረድ ያነሰ ሆኖ የሚቆጠርበት ዘመን ሰዎችን እያረዱ ፎቶ የሚነሱበት ዘመን። አየው ራዕይ እንዴት ከሰው ልጅ እንደሚጠፋ እግዚአብሔር ሲጣላ እንዲህ ነው። ልብ በሉ። ርህራዬን ከሰው ልጆች ልብ ያጠፋዋል። ዛሬ በብዙ ነገር ወገኖቼ፣ የምንበላው የምንጠጣው እስከ ማጣት ድረስ ደርሰን አዝነን ተክዘን ይሆናል። ለምንድነው እግዚአብሔር እኔን እንዲህ ያልባረከኝ ብላችሁ አስባችሁ ታውቃላችሁ? ለምንድነው እግዚአብሔር የምጸልየውን ጸሎቴን ያልሰማ እንዲህ ስጨነቅ ያልደረሰልኝ? ለምንድነው የሁሉ ጭንቅና መከራ ይበዛብን? ወገኖቼ ሁሉን እንፈራለን? በዚህ ዘመን ማንን እናምናለን? መንግሥትን አናምንም፣ ካህናቱን አናምንም፣ ጳጳሳቱን አናምንም። ማንን እናምናለን? ሰው ባልንጀራውን አያምንም። ባል በሚስቱ ሚስትን በባሏ ዘንድ መከባበር፣ መፈቃቀር፣ ሰላም የሚባል ነገር አጥቷል። እግዚአብሔርን ሕጉን እየጣሱ ያስመረሩት በጣም ብዙዎች ናቸው። የታለ ቁርባኑ የታለ ጸሎቱ የታለ አምልኮቱ በእውነት ክርስቲያኖች ከሆን በመንፈሳዊ በኩል ሐሰተኞች ነቢያት ወረሩን በስጋም በኩል በተለያየ መንገድ ሞት መጣብን የደውያችን ብዛቱ የጦራችን የሰልፋችን ብዛቱ ዛሬም በዚህ መከራ ውስጥ እያለፍን እንኳን ሚስቱን ፈትቶ ሌላ ሚስት ለማግባት የሚደራደር ሰው አለ ዛሬም በዚህ አስጨናቂ ሕይወት ውስጥ እየኖረ ከሚስቱ ጋር ታርቆ ስጋውን ደሙን ተቀብሎ በመኖር ፋንታ እያመነዘረ መኖር መቀጠል የሚፈልግ በጣም ብዙ ሰው አለ። ስለ ኃጢአታችን ባናለቅስም መከራ መጥቶብን ግን ማልቀሳችን አይቀርም። ወገኖች፣ ስለ ኃጢአታችን ዋይ ባንልም ዋይታ ከየትም ቦታ ይመጣልናል። ዝም አይልም እግዚአብሔር። እምነት ምን ይፈልጋል? ንገሩኛው። እምነት ምን ይፈልጋል? አፍ ያላችሁ በሉ። ስራ በሉ። እሺ፣ ፍቅር ምን ይፈልጋል? ድካም። ተስፋ ምን ይፈልጋል? ጽናት። ማለት ምን ማለት ነው? መቆየት። ማለት መቆየት ቢቀርም፣ ዝም ብለህ ካለህበት ቦታ ላይ ሁነ፣ ሳትነቃነቅ፣ ተስፋ ሳትቆርጥ የእግዚአብሔርን ሞከርኩት የሰይጣንን ልሞክረው ሳትል እግዚአብሔር ባስቀመጠ ቦታ ላይ መቆየት እሱ ተስፋ ይባላል። ብዙ ታሪክ ብተርክላችሁ ደስ ባለኝ፣ ጊዜያችን ለመጠቀም ግን እዚህ ላይ ቢቆየን ይሻላል። እምነት፣ ተስፋ፣ ፍቅር ተስፋችን ኢየሱስ ክርስቶስ አያሳፍረንም። ተስፋ ባደረጋችሁት ነገር ጸንታችሁ ኑሩ። እግዚአብሔር በሃይማኖት በእምነት በተስፋ አጸንቶ ቤተ ክርስቲያናችንን ይጠብቅልን። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆያል። ሰው የሰበረውን እግዚአብሔር ይጠግነዋል። ሰው የጣለውን እግዚአብሔር ያነሳዋል። ሰው የራቀውን እግዚአብሔር ይቀርበዋል። ሰው የጠላውን እግዚአብሔር ይወደዋል። እግዚአብሔር የጠላውን ማን ይወደዋል? እግዚአብሔር የጣለውን ማን ያነሳዋል? እግዚአብሔር የራቀውን ማን ሊቀርበው ይችላል? እግዚአብሔር ያዋረደውን ማንም ከፍ ሊያደርገው አይችልም። እንዲህ ተብሎ ነው የተጻፈው። ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ። በጠላቶቼ ላይ አፌ የተከፈተ በማዳን ደስ ብሎኛል። እንደ እግዚአብሔር ያለ ቅዱስ የለም፣ እንደ አምላካችን ያለ ጻድቅ የለም። አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነው። እግዚአብሔር ምንድን ነው? እግዚአብሔር ይገድላል፣ እግዚአብሔር ያድናል። እግዚአብሔር ድሃ ያደርጋል፣ እግዚአብሔር ባለጠጋ ያደርጋል። እግዚአብሔር ይኮንናል፣ እግዚአብሔር ያጸድቃል። እግዚአብሔር ያዋርዳል፣ እግዚአብሔር ያከብራል። ስለዚህ ኑ ሁሉን ወደሚገዛው ወደ አምላካችን ወደ እግዚአብሔር እንመለስ። ክርስቲያን ለምን መከራ ደረሰብኝ ብሎ ከሚማረር ይልቅ መከራውን እግዚአብሔር አሳለፈኝ ብሎ የሚያመሰግን መሆን አለበት። እግዚአብሔር ባለበት የሚደንቅ ነገር ይሰራል። እግዚአብሔር ድንቅ ነው በልዎ። ለእግዚአብሔር ግሩም ግብርከ እግዚአብሔር፣ እንደዚህ በሉ ስራ ግሩም ነው። ባይኖረንም እግዚአብሔር ስራው ግሩም ነው። ጉስቁልና ቢያጠቃንም እግዚአብሔር ስራው ግሩም ነው። እውቀት እየተከፈለብን ብንጨነቅም እግዚአብሔር ስራው ግሩም ነው። የማምሻ ዘመናችን ድካም የበዛበት ቢሆንም ፍጻሜያችንን ስለሚያሳምረው እግዚአብሔር ስራው ምንድን ነው ንገሩኝ፣ ግሩም ነው። በ የበላችሁ የጠጣችሁ፣ ብቻ የለበሳችሁ፣ ገንዘብ ያላችሁ አይደላችሁም። ሰው ስለሆንን እግዚአብሔር ስራው ምንድን ነው ወገኖቼ? ግሩም ነው፣ ግሩም ነው። ቢኖረንም ባይኖረንም እግዚአብሔር ስራው ምንድነው? ግሩም ነው። በስጦታው አይለካም። እግዚአብሔር ስለ ሰጠን አይደለም፣ ሳይሰጠንም ግሩም ነው። በመከልከል ውስጥ ሰጪ ነው። እግዚአብሔር የሚከለክለን የማይጠቅመንን ነው። የሚሰጠን ለእኛ የሚበጀንን ነው። ለምንን ሁሉ አይሰጠንም። ምክንያቱም ስራው ግሩም ነው። ተቀብለን እንዳንጠፋ ሳይሰጠን ያኖረናል። አያችሁ፣ እናት ልጇ እንዳይታመምባት ከጣፋጭ ነገር ትከለክለዋለች። ስስታም ሆና አይደለም። ልጁ በጣም ያምረዋል። እናት ትከለክለዋለች። እግዚአብሔር ለእኛ ከእናት ልጅ በላይ ውድ ነው። ከአባት በላይ ውድ ነው። የአባትን እልፍኝ የሚያስረሳ ፍቅር ያለው እግዚአብሔር ብቻ ነው። ታድጎቱ ታላቅ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ የሰይጣንን ውሸት አትስሙ። ጻድቅ ማለት እውነተኛ ማለት ነው። ጻድቅ አይወድቅም፣ የእግዚአብሔርን ኃይል ፈጽሞ አይጠራጠርምና። ስላልተሳካልኝ እግዚአብሔር ስላልቻለ ነው ኃይልምና። ጻድቅሰ ዘይትገደፍ ርኢኩ፣ ጻድቅ ሲወድቅ አላየሁም። በእግዚአብሔር ኃይል ስለሚያምን፣ እያመመህ እግዚአብሔር ፈዋሽ ነው በል፣ እየራበሽ እግዚአብሔር መጋቢ ነው በይ። ምክንያቱም በልተው የሚሞተው አሉ። ሰዓት በይ ትኖር ያለሽ ማን ስላለ አንቺ ጋራ እግዚአብሔር ስላለ። እግዚአብሔር ይኑር ከኛ ጋራ። እከሌ ከኋላ ተነሥቶ ከኔ ኋላ ተነስቶ ትምህርቱን ጨርሶ ሀብታም ሆነ። አታቀውም። እከሌን ብር ቆጥሮ ነው ያየኸው? በብዙ መከራ ውስጥ ነው ያለው። ላንተ መሽቶ ይነጋል። ጨው ያለው ጨው የሌለው አትልም። ያገኘውን ትበላለ ይስማማል። የለበስከው በትከሻ ልክ ያምርባሃል። እግዚአብሔር ውበቱ የሆነለት ሰው ምንም ቢለብስ ያምርበታል። የኃጢአተኞችን ሰላም አይቼ በክፉዎች ላይ ቀንቼ ነበር። በመን በዓመፅና በግፍ ስራ የረከሱ ሰዎች ተዝናንተው ሲኖሩ ስታዩ ያስቀናል። ግን የኃጢአተኛ ከፍታ የውሸት ነው። ርኢክዎ ለኃጥእ አብዮ ተለዓለ ከመ አርዘ ሊባኖስ እግዚአብሔር የሌለው ሰው እንደ ሊባኖስ ዛፍ አድጎ ከፍ ብሎ አየሁት። አምላክ ስለሌለው ግን ከፍ ካለ በኋላ ነፋስ ሲመታ ወደቀ። እግን እዛው አለሁ ማን ስላለ ከኔ ጋራ። ስለዚህ ታገሱ፣ እግዚአብሔርን ጠብቁት። አታጎረምሩ፣ ጎደለብኝ ብላችሁ ድንቀት አጣኋቸው። መጀመሪያ ግን እግዚአብሔር እኔን ከነሱ በታች አረገኝ ብዬ ልሰናከል ነበር አለ ዳዊት። እኛ ግን ተሰናክነናል፣ እንደ ዳዊት ለትንሽ አላልንም፣ ቆይተናል ከወደቅን ከሌ ከኋላ የተነስቶ እግዚአብሔር ግን ነው ደጅ እየጠናሁት ያዳላል፣ ብዙ ነገር ብለናል። እሱ ግን አያዳላም፣ በእኛ ቤት ፈቃዱ ልዩ ነው። ስለዚህ አታጉረምሩ፣ ጻድቅ አይጣልም፣ አማኛ አይወድቅም። የተጣለ ጻድቅ አላየውም፣ ዘሩ እህል አቶ አይለምንም ማዩ ተበያሰረ ወድቆ አይወድቅም። ማን ያነሳዋል? ማን ያነሳዋል? መድኃኔዓለም ሁላችንን ነው የሚያነሳን። ልጁ እንዲያገባ ተፈልጎ አንዲት ልጅ ወዶ ይመጣና፣ አባዬ፣ ማዬ፣ ባልና ሚስት እንደ እውነተኛ ባልና ሚስት ተሰብስበው እያወሩ ነው። ምንድነው? በሳቅ ደስታ መጣሉ ምንድነው? ልጅ አይ፣ ሚስት ላገባ እኮ ነው። እሰይ አለችናት። አባትም እሰይ አለ። እንዴ ትንሽ ቅር አለው አባት። እየሰማችሁ ይህ ነው ማንን ነው የምታገባ አለው። ዘወር አረገና ወደ አንዱ ግራውንድ ወስዶት ከዚህ ከኛ ሰፈር እልፍ ብሎ ካለው ሕንፃ ስር ያለች እገሊት የምትባል ስሟ አልንገራችሁ። እሷና አባት አንተ፣ እሷ ግማሽ እህትህ ናት፣ እሷን ማግባት አትችልም ይለው። ምን ማለት ነው ግማሽ እህትህ ናት? በድብቅ የወለዳት ማለት እኮ አየት ኋላ ልጁ መቼም ያሁኑ ወጣት እኔ ይገርመኛል። ሳያፈቅር እንጀራው አልበላኝ አለ። እንደውም ይገርመኝ እኮ ነው። አቤት፣ አቤት፣ ውሸት፣ አቤት ውሸት። እንደው ሁለት ኪሎ ሙዝ ገዝቶ ያቀበለ ይመስል በላሽ በላ። እንደው በጣም የውሸተኛ ትውልድ እንዴት እንደመጣብን የውሸት ፍቅር በሁሉ የምታዩት። የኔ ማር፣ የኔ ስኳር፣ የኔ ቼክ አሁን ምን ማለት ነው? እንዴ ስኳር ስትቅም ዋል ብትዩ ሲቀም ይውላል ይሰለቻ ነው ማር ስትበሉ ዋሉ ብትባሉ ትበላላችሁ ማር እኮ ይሰለች እንደ ማር ትሰለችኛለሽ እንደ ማር ትሰለች እኔ ብሆን እንዴ ወጣት ነው የምመክረው የማይሰለች ምንድን ነው ውሃና እንጀራ አይደል የኔ ውሃ የኔ እንጀራ ብለ በባራሽ ንሚያ የሚገርም እኮ እና እንደ ማር ትሰለችኛለሽ ነው መልእክቱ እና ወደ ስምንት ወር ተጎዳ የሰውዬ በአሁኑ ወጣት አስተሳሰብ በፍቅር ተጎድቶ መሆኑን በስምንተኛ ወር አገግሞ ምስጢሩን ደብቆ ለእናቱም ሳይነገር ሌላ ሴት ደግሞ አፍቅሮ መጥቶ ላገባ ነው ይላል። አሁንም እናት አባት ተቀመጡበት። አሁንም አባት ጎተት ታድርጎ ወስዶ ወደ ጓዳ ማን ነው የምታገባ? በዚኛው ሳልሆነም እና በዚኛው ደግሞ ገሊትን ላገባ። እሷም ግማሽ እህትህ ናት። እንዲህ እንደዚህ አይነት አንድ ቄስ ምን አሉ አሉ እንዲ ወገሌት ጋር ተኝቼ እንዲሁኛ እንዲሆኛ እያለ ሁልጊዜ የነግራቸው ሰውዬው። መቼም ንስሓ አባት ያልተሸከመው ጉድ እኮ የለም፣ እንደ ክርስቶስ ያለ ብናጥ ተሸክሞ የሚኖሩ እኮ ናቸው። ካይና አረ እንዲው አንተ ሰው እንደፈሮን እግዚአብሔር ሕዝቤን ልቀቅ ብሎሃል አሉት። በጣም የሚያሳዝን ተናደደ። ልጅ እናቴንም በድሏታል፣ እኔንም መቼም ማባጀ ያለ ሚስማ ገኛል መስለኝ አለና እውነቱን ልናቴ መናገር አለብኛል። ይህ ልጅ ለእናቱ ይንገራት አይንገራት? ቢነግራት እኮ በጣም በጣም ከባድ ነው አለ። ልታብድ ትችላለች፣ ራሷን ልታጥፋ ትችላለች። እና ሊነግራት ወሰነ። ለማንኛው ሄደና ማየ አባዬ እኔንም አንቺንም በድል ወዳት ምንድነው ልጅ ትላለችና እኔ አባዬ እያለ ሚስማገኛል መሰለኝ እንዲህ ሲላት፣ ትችናት ምን የሚሰማት ይመስላችኋል? እሷ ፈገግ ሳቅ ትላለች። እንዴ ልጁ ደነገጠ። እሷ እምደነግጥ ቢመስል ተጨንቋል። ፈገግ አይምሮ አንስታ ነው ምንድን ነው ይላል። አይዞህ ልጅ ማግባት ትችላል፣ አንተም የእሱ ልጅ አደለህም። በዚህ አይነት ህይወት ነው እኮ እንግዲህ ይህንን ትውልድ አሁን ፈጥረን ፈጥረን የማይረባው ትውልድ በዚህ ወቶ የተረገመው ስድስት ስልሳ ስድስት ከእኛ የበለጠ ስድስት ስልሳ ስድስት አለ። በእውነት በትዳራችሁ ጽንታችሁ በትዳራችሁ ያለውን ፍቅር አጽንታችሁ ሰይጣንን አሸንፋችሁ መልካም ዘር ተክታችሁ እንደ ኤልሳቤጥና እንደ ዘካርያስ ሉቃስ አንድ ስድስት ላይ ወክል ሆሙ ጻድቃን ምንቱ በቅድመ እግዚአብሔር፣ ሁለቱም ባልና ሚስቶች በእግዚአብሔር ፊት ጻድቃን ነበሩ እንዳለ ሚስትም ባልም በእግዚአብሔር ፊት ጻድቃን ሆነን ከቀጠል የሚወለደው ልጅ የተባረከ ዓለምን የሚያስማማ ቤተ ክርስቲያን ሃይማኖቱን የሚያጸና እግዚአብሔርን የሚፈራ ሰይጣንን በጾም በጸሎት የሚያሸንፍ ለሰይጣን እጅ የማይሰጥ ክርስትና የገባው ፍቅር የሚያውቅ ትውልድ መተካት አሸናፊ አንበሳ የሆነ ትውልድ መተካት የምንችለው ትዳራችንን አክብረን ሃይማኖታችንን አጽንተን ክርስቶስን ተከትለን እና አብርሃምን መስለን ከኖርነን አሸናፊዎች ነን። ዲያቆን ሄኖክ ኃይሌ አንድ ስብከቱ ላይ ይህንን እየሰማሁ ነበር። አሁን በዚህ ዘመን ለቤተክርስቲያን ጠላት የሆንባት ከማንም በላይ እኛ ነን እያለ ሲናገር ስለ ሌሎቹ እናቆየውና በእውነት ቤተ ክርስቲያን ከኛ የባሰ ጠላትነት ከኛ በላይ እጅ ጉሯን ያሰረው የለም። ይህን መተማመን አለ። የኢኮኖሚ ትብብር፣ ማህበራዊ ትብብር፣ አንድ ኦርቶዶክሳዊ ሌላ ኦርቶዶክሳዊ በስራ ማገዝ፣ የተማረው ያልተማረውን ማስተማር፣ እንዲህ አይነት ሰርክል ግብጾች በጣም በጣም ተክነውበታል። በዚህ በጣም በኢኮኖሚ ከፍ ብለው ተገኝተዋል። የቤተ ክርስቲያናቸውን ገጽታ ደግሞ ይጠብቃሉ። ቢሞቱ ስለ ቤተ ክርስቲያናቸው ክፉ ነገር ሚዲያ ላይ ወጥተው አያወሩ። እኛ ግን እየወጣን ከፓትርያርኩ አንስቶ ሁሉም መዘርጠጥ አገልግሎት ነው የሚመስለው። ይህን ከእነሱ እንማራለን። የቋንቋ አገልግሎትን ግን በደንብ መናገር እፈልጋለሁ። ቅድም አንትሽ ደቡብ ነው፣ አሁን ጊዜው የደቡብ ነው እያለ ነበር። ትስማማላችሁ አትስማሙ? አይ አይስማሙ። ልልፋሲልህ ነው። ትስማማላችሁ አትስማሙ? እስቲ ግለጹ። በመሰረቱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደቡባዊት ቤተክርስቲያን ብትባል የምትችልበት አንድ ነገር ልንገራችሁ። ፓትሪያርኳን የምትጠራው በወላይትኛ ነው። ይህን ታውቃላችሁ? ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ እጨጌ እኮ ወላይትኛ ነው፣ አባት ማለት ነው። ፓትሪያርኳን በወላይትኛ የምጠራ ቤተ ክርስቲያን ነች። በጣም ብዙ ቅዱሳን ብዙ ስራ ሰርተዋል፣ ደቡብ ላይ። እውነት ለመናገር ሰሜኑ ተሰብኳል፣ አዋቂ ነው፣ ሊቅ ነው ምናምን ስለተባለ፣ እንደውም ለመናፍቃን በጣም የተመቸውና ሰው እየካድ ያለው ሰሜኑ ላይ ነው። ቤተ ክርስቲያን ድጋሚ የምትነሳው ደቡብ ላይ ነው። ይህን ማመን አለባቸው። የቤተ ክርስቲያን ትንሣኤ ከዚህ ከተነሳ ደግሞ ብዙ ታሪክ መፍጠር ይችላል፣ በጣም ብዙ ስራ መሰራት ይችላል።